ሰላም ሰላም፣ እንዴት ናችሁ? እንግዲህ አዲስ ዜና መጥቷል ትሮሳርድን በተመለከተ። ትሮሳርድ እንግዲህ ሁላችንም እንደምናስታውሰው አርሰናል ባየር ሙኒክን ሶስት ለአንድ ባሸነፈበት የአውሮፓ ቻምፒዮንስ ሊግ ጨዋታ በጊዜ ገና በሰላሳ አምስተኛው ደቂቃ ላይ ተጎድቶ ተቀይሮ መውጣቱን እናስታውሳለን። እንግዲህ ከዚህ ጊዜ በኋላ በተለያዩ የዓለም አቀፍ ስፖርት መገናኛ ብዙሃን ተቋማት አማካኝነት የተለያዩ ዜናዎች ሲወጡ ነበረ። ትሮሳርድ ምናልባትም ለሳምንታት ከሜዳ ውጭ ሊሆን ይችላል ወይም ከሜዳ ሊርቅ ይችላል፣ በአርሰናል ማሊያ ሲጫወት ላንመለከተው እንችላለን የሚሉ ዜናዎች መረጃዎችን በማጣቀስም ጭምር ሲጽፉ ነበረ እና እሱም መሰረት አድርጌ እኔም የትሮሳርድ መጎዳት እና ለሳምንታት ከሜዳ ሊርቅ የሚችልበት እድል መኖሩን እና አሳዛኝ ዜና መሆኑንም ጭምር ጠቅሼ ገልጭላችሁ ነበረ። ነገር ግን ይሄን ፉርሽ የሚያደርግ ነገር ከቼልሲው የሚጠበቀው ከቼልሲ ጨዋታ በፊት አሰልጣኝ ማይክል አርቴታ በሰጠው ጋዜጣዊ መግለጫ ይፋ አድርጓል። እንግዲህ እንደውም እሱ ምንድን ያለው ትሮሳርድ በቼልሲው ጨዋታ ሊሰለፍ የሚችልበት እድል ሁሉ እንዳለ፣ የጤንነት ሁኔታው ያን ያህል አስጊ እንዳልሆነ እና ከቡድኑ ጋር ከቡድኑ የሚያርቀው ያን ያህል የጤና እክል ማለት የጉዳት ከባድ ጉዳት እንዳላጋጠመው ጠቅሷል ማለት ነው። ስለዚህ በቼልሲው ጨዋታም እሁድ ዕለት ልንመለከተው እንችላለን፣ ትሮሳርድ ማለት ነው። ይሄ ለመላው የአርሰናል ደጋፊዎች ትልቅ ዜና ይመስለኛል። ምክንያቱም ትሮሳርድ በጣም በቡድኑ ውስጥ ወሳኝ ከሚባሉ ተጫዋች መካከል አንደኛው ነው። ተቀይሮ ቢገባ ቴምፖ ይቀይራል። ሲጫወት ሜዳ ላይ እንደ አጥቂም እንደ ተደራቢ አጥቂም እንደ ዲፌንሲቭ ሚድፊልደርም ሆኖ ሲጫወት ራሱ በጣም ደም ያለው በደንብ በወኔ የሚጫወትና ቡድኑን በማነሳሳትም እንደገና ለውጤት በማብቃትም በኩል ወሳኝና የሚታይ የሚጨበጥ ስራ ከሚሰሩት ታታሪ ተጫዋቾች መካከል አንደኛው ነው ትሮሳርድ። ለእኔ በተለይ በጣም የምወደው ሜዳ ላይ እንቅስቃሴ የምወድለት አይነት ተጫዋች ነው እና ይሄ ለአርሰናል ደጋፊዎች በመጎዳቱ ደንግጣችሁ ለነበራችሁ የአርሰናል ደጋፊዎች ትልቅ ዜና ነው። ትሮሳርድ ወደ ሜዳ ይመለሳል። በቼልሲው ጨዋታ እንኳን ባይሰለፍ በቀጣይ ሳምንት በአርሰናል ማሊያ ሜዳ ላይ የምንመለከተው ተጫዋች መሆኑ ይፋ ተደርጓል። ይህ ትልቅ ዜና ነው። እንግዲህ የአርሰናልና የቼልሲን ተጠባቂዎች ጨዋታ ካነሳን አይቀር ኢንዞ ማሬስካ በጋዜጣ መግለጫ ወቅት በቼልሲን በኩልም ትልቅ ሊባል የሚችል ዜና ምንድን ነው ተናግረዋል ወይም ደግሞ ይፋ አድርገዋል። ፖል ፐልመር እንግዲህ ፐልመር ለብዙ ጊዜያት ማለት ይቻላል ጉዳት ላይ የነበረ ወሳኝ አጥቂያቸው ነው። እንግዲህ ፖልመር ከዚህ ማለት የፊታችን እሁድ በሚደረገው ተጠባቂ ጨዋታ ላይ ሊሰለፍ እንደሚችል እሳቸውም ተናግረዋል። ይህ ለቼልሲ ደጋፊዎች ትልቅ ዜና ይመስለኛል። ፖልመር እንግዲህ እንደሚታወቀው በእንግሊዝ ፕሪሚየር ሊግ አሉ ከሚባሉ አጥቂዎች መካከል አንደኛው ነው። ስለዚህ ፖልመር ለቼልሲዎች ተመልሶላቸዋል ማለት ነው። በዚሁ አጋጣሚ ኢንዞ ማሬስካ አርሰናልን ለማሸነፍ የምንቆጥበው ጉልበት የለንም ብለዋል። ምንችለውን ሁሉ እናደርጋለን ብለዋል። ለአሰልጣኝ ለጠቃላይ ለቡድኑ አባላት በተለይም ለተጫዋቻቸው ጥብቅ መልእክትን አስተላልፈዋል። ያላችሁን ሁሉ በመስጠት አርሰናል ማሸነፍ የሞት ሽረት ጉዳይ ነው የሚል መልእክት አስተላልፈዋል። እንግዲህ እንደዚህ ነው ሊባል የሚችለው፣ ቢካዝ ቼልሲ በጣም አጥብቆ ሶስት ነጥብ ይፈልገዋል፣ አርሰናልን አጥብቆ ይፈልገዋል። እንግዲህ የቼልሲ እና የአርሰናል ጨዋታ ሁልጊዜም ቢሆን የደርቢ አይነት ስሜት ያለው ጨዋታ ነው። የከተማ ደርቢዎች አይደሉም። ቼልሲ ምዕራብ ለንደን ነው፣ አርሰናል ደግሞ ሰሜን ለንደን ነው። ግን የለንደን ደርቢ ነው የሚባለው የሁለቱ ቡድኖች ግጥሚያ እና በጣም መፎካከር ከጀመሩበት በተለይም ከጆዜ ሞሪኖ ዘመን ጀምሮ በተለይ በጆዜ ሞሪኖ እና በአሰልጣኝ ረሰብ ሜንገር መካከል የነበረው የቃራት ውርውር እና ሜዳ ላይ እስከ መገፈታተር ድረስ የነበረውን ነገር እናሳውሳለን እና ከዛ በኋላ የተቀናቃኝነት ስሜታቸው በጣም እያደገ መጥቶ አሁን አርሰናል እና ቼልሲ በጣም ተፎካካሪ የሆኑ ቡድኖች ናቸው። ስለዚህ ከተፎካካሪነታቸው በላይ የእሁድ ጨዋታ ውጤቱን ሁለቱም አጥብቀው የሚፈልጉበት የራሳቸው የሆነ ምክንያት አላቸው። በቼልሲ በኩል ከአርሰናል ቀጥሎ በሁለተኛ ደረጃ ላይ የተቀመጠ ቡድን እንደመሆኑ መጠን ከዋንጫ ፉክክሩ ላለመራቅ ሶስት ነጥቡን አጥብቆ ይፈልገዋል። አርሰናል በበኩሉ ደግሞ ሞር ተከታዩ ቼልሲን በመድፈቅ ወይም በማሸነፍ ሶስት ነጥብ ከእሱ በመውሰድ የነጥብ ልዩነቱን ሞር ማራቅ ከፍ ማድረግ ይፈልጋል ምክንያቱም ውድድሩ ገና ብዙ ውድድሮች የሚቀሩት ቢሆንም አርሰናል አሁን ካለው ጥንካሬ አንጻር ያለውን ጋፕ አስፍቶ የዋንጫ ጉዞውን ወይም ግስጋሴውን ማሳመር ይፈልጋል እና ከምንም በላይ ደግሞ ይሄ አስፈሪነቱን ምኑንም ማስቀጠል ይፈልጋል ክብሩንም እንደዛውና። ስለዚህ ሁለቱም ቡድኖች አጥብቀው የሚፈልጉት ሶስት ነጥብ ነው የእሁዱ ጨዋታና። ከጋዜጣ መግለጫው ማለት ከጨዋታው በፊት የሚሰጡ የተለመደ ጋዜጣ መግለጫዎች አሉ እንግዲህ። ይዞ ማሬስካ እንደተናገሩት ያው የሞት የሽረት ጉዳይ ነው ብለዋል። ማይክል አርቴታም እንደዚሁ ነው። እንግዲህ የማሸነፍ የማሸነፍ ዝግጅት ለማሸነፍ ዝግጅት አሸናፊነታቸውን ለማስቀጠል ዝግጅታቸውን ማጠናቀቃቸውን የገለጸው ከዚሁ ጋር ተያይዞ፣ በነገራችን ላይ በሌላም ቪዲዮ እንደሰራውላችሁ በአርሰናል በኩል እንደ ትልቅ ዜና የሚቆጠረው ቪክቶሪ ኮሬሽን እና ካይ ሀበት ምናልባትም በቋሚ አስተላለፍ ውስጥ ሊገቡ ይችላሉ ተብሎ ይጠበቃል። ማይክል አርቴታ ግን በዚህ ጋዜጣዊ መግለጫ ወቅት ያው ከጉዳት መልስ የሚመጡ ተጫዋቾች እንደመሆናቸው መጠን ልንጠቀምባቸው እንችላለን የሚል ነው። እቅጩን አልተናገሩም። ብዙ ጊዜ ከጉዳት የሚመጡ ተጫዋቾች የፊትነስንም ጥያቄ አብሮ ሊመጣ ስለሚችል አለመተማመንም ስለሚኖር በእንደዚህ አይነት ከባድ ጨዋታ ላይ ወስነው ሊያስገቡ ይችላሉ። በሌላ መልኩ ደግሞ አሰልጣኞች ብዙ ጊዜ እውነቱን አይናገሩም፣ ይፋ አያደርጉም። በተለይ እንደዚህ ከባድ ጨዋታ ላይ እና ከሌና እናሰልፍም ወይም በገደምዳሜው ይገልጹትና በኋላ ላይ ባለቀ ሰዓት በቋሚነት ሊያሰልፉ ይችላሉ። ዞሮ ዞሮ ግን ትልቁ ዜና ከሃቨርትስ እና ቪክቶር ኮሬሽ ከእሁዱ ጨዋታ ጀምሮ በጣም ዝግጁ መሆናቸው እና በጤንነታቸው አስተማማኝ መሆኑን ገልጸዋል ይሄ ትልቅ ዜና ይመስለኛል ለአርሰናል እንግዲህ እንደተለመደው ከወሳኙ ተከላካይ ጋብሪል ማጋሌሽ ጉዳት ውጪ አርሰናል አሁን የተጎዱበትም ተጫዋቾች እየተመለሱ ያሉበት ሁኔታ ነው ሲጀመር ጋብሪል ማጋሌሽንም እንደነ ክሪስቲያን ሞስኬራ እና እንደነ ኢንካፒ አይነት ተጫዋቾችም በአስተማማኝ ሁኔታ እየተኩት ያሉበት ሁኔታ ስላለ የተከላካይ ክፍል ያን ያህል ክፍተት የሚታይበት ቡድንም አይደለም። ትልቁ ዜና ግን በሙኒክን ድል በማድረግ ተሸፍኖ የነበረው የትሮሳርድ ጉዳት ወደ መልካም ዜናነት መቀየሩና ተጫዋቹ ጉዳቱ ያን ያህል ሲሪየስ አለመሆኑና እንደውም ከቼልሲ ጨዋታም ጀምሮ ሊሰለፍ የሚችልበት እድል መኖሩ ትልቅ ዜና ይመስለኛል። ለማንኛውም ይሄ የለንደን ደርቢ ብዙዎቹ በጉጉት በዓለም ደረጃ ላይ ያሉ የእግር ኳስ አፍቃሪያ በጉጉት የሚጠብቁት ግጥሚያ ነው። እንግዲህ ምናልባት ማን ሊያሸንፍ ይችላል? ኳስን ከመገመት ውጭ በምክንያት ለምሳሌ አርሰናል ያሸንፋል ስንል ካለው ወቅት አያቋም ከመጣበት መንገድ ባለፉት ካደረገችው የአውሮፓ ሻምፒዮንስ ሊግ ጨዋታዎች አንጻር ቼልሲንም፣ እንደዛው እና ምንድን ነው ብዙዎቹን የሚያስማማው አርሰናልም፣ ቼልሲም በጥሩ ወቅታዊ ፐርፎርመንስ አቋም ላይ ያሉ መሆናቸውን ማንሳት ነው የሚቻለው አርሰናል እንደሚታወቀው በፕሪሚየር ሊጉም በቻምፒየንስ ሊጉም ያለው አቋም በዚህ ዓመት ይታወቃል በእንግሊዝ ፕሪሚየር ሊግም አንድ ሽንፈት ብቻ ነው አቻ ከመውጣት ውጭ አንድ ሽንፈት ብቻ ነው ያስተናገደው ከዛ ውጭ አቻና ብዙ ጨዋታዎችን ደግሞ በማሸነፍ ነው የመጣው በአውሮፓ ቻምፒየንስ ሊግ ጭራሽ አልተሸነፈም እንደውም ባየር ሙኒክን የሚያህል ታላቅ ቡድን ያሸነፈ እና ጥንካሬውን በዚህ ይልክ ላለም ያሳየ ቡድን ነው ቼልሲ በበኩሉ እንግዲህ በፕሪሚየር ሊጉ ወጣ ገባ አይነት አቋም ቢኖረውም በቻምፒየንስ ሊጉ ግን እንደ ትልቅ ዜና እየተወሰደለት ያለው ባርሴሎናን ሶስት ለዜሮ በሆነ ሰፊ ውጤት አሸንፎ የመጣበት ሳምንት ስለሆነ ለአርሰናልም በቀላሉ እጅ አይሰጥም የሚሉ በርካታ ተንታኞች ይህን እየጠቀሱ ስለ ቼልሲ ማውራታቸውን ቀጥለዋል። እንግዲህ እውነቱ ምን ይሆናል፣ ሜዳ ላይ የምናየው ነው የሚሆነው። ኳስ ኢተገማች ነው፣ ሁልጊዜም እንደምንለው እከሌ ያሸንፋል ብሎ መደምደም አይቻልም፣ መገመት ግን ይቻላል። ቡድኖች ካላቸው ወቅታዊ አቋም አንፃር እቅድ ያሸንፋል፣ በዚህ ምክንያት እቅድ ይሸነፋል፣ በዚህ ምክንያት ብለን መጥቀስ ካልሆነ በስተቀር በእርግጠኝነት መናገር የምንችለው ሁኔታ አይኖርም። ለማንኛውም አርሰናል ከቼልሲ እሁድ በእንግሊዝ ፕሪምየር ሊግ 13ኛው ሳምንት እጅግ በጣም ተጠባቂ የሆነ ጨዋታ ነው። በቼልሲ በኩል ፖል ፓልመር መመለሱ ትልቅ ዜና ሆኗል። በአርሰናል በኩል ደግሞ የኦከሬሽ እና ሀበርት መመለሳቸው እንዲሁም ደግሞ ሌሎች የቡድን አባላት ጤንነታቸው የተጠበቀ መሆኑ። በነገራችን ላይ ኦዲጋርድም ራሱ በቋሚ አሰላለፍ ውስጥ ይኖራል ተብሎ ነው የሚጠበቀው። በአጠቃላይ የነዚህ የሁለት ታላላቅ የእንግሊዝ ፕሪሚየር ሊግ ክለቦች ጨዋታ በጉጉት የሚጠበቅ ነው የሚሆነው። እኛም በጉጉት እንጠብቀዋለን። ድል ለአርሰናል እንላለን። መልካም